ህብረ ብሔራዊ ፌዴራሊዝም በህዝቦች መካከል አብሮነትና ሀገራዊ አንድነት እንዲፈጠር ወሳኝ በመሆኑ ለተግባራዊነቱ መስራት እንደሚገባ የአማራ ክልል ምክር ቤት አፈጉባኤ ክብርት ፋንቱ ተስፋ የተናገሩ። የአማራ ክልል ምክር ቤት ከኤፍድሪ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ጋር በመተባበር በየደረጃው ለሚገኙ አፈጉባኤዎች በህብረ ብሔራዊ ፌዴራሊዝምና የመንግስታት ግንኙነት ላይ ያተኮረ የግንዛቤ ማስጨበጫ የውይይት መድረክ በኮምቦልቻ ከተማ አካሂዷል። ተጨማሪውን አብረን እንከታተል። የአማራ ክልል ምክር ቤት ከኤፍድሪ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ጋር በመተባበር ከክልል ምክር ቤት ጀምሮ በየደረጃው ለሚገኙ አፈ ጉባኤዎች በፌዴራሊዝም ህብረ ብሔራዊ ፌዴራሊዝምና የመንግስታት ግንኙነት ላይ ግንዛቤ መፍጠርን ዓላማ ያደረገ የውይይት መድረክ በኮምቦልቻ ከተማ አካሂዷል። በውይይት መድረኩ ላይ የሁሉም የአማራ ክልል ወረዳና ከተማ አስተዳደር አፈ ጉባኤዎች እየተሳተፉ ሲሆን ስልጠናው መሰጠቱ የተዛቡና የተሳሳቱ አመለካከቶችን ለማስተካከል የሚበጅ በመሆኑ ጠቀሜታዊ ጎላ ነው ይላሉ። ትውልዱ እየተከፋፈለ እንዲሆን በዘሩ እንዲያምን፣ በቋንቋ እንዲያምን የተፈጠረበት በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ስለዚህ ይህን አስቸጋሪ ሁኔታ ለመቅረፍ በትውልዱ ላይ የበለጠ የጋራ አስተሳሰብን የጋራ አንድነትን ሊፈጥር የሚችል አስተምህሮን ማጠንከር ማስኬድ ይፈልጋል። በአብዛኛው የተዛባ አድርጎ የመውሰድ ፌዴራሊዝም አንዱን ከአንዱ አስበልጦ የማየት ነገርን ሊቀርፍ ይችላል የሚል ምትለት እነዚህን አጫጭር የሆኑትን ስልጠናዎች እስከታች እንደ ቀበሌ ምክር ቤት ድረስ እንዲወርዱና ና እንዲተገበሩ እነዚህን ነገሮች የሚሸረሽሩ መጤ ነገሮችንም ህብረተሰባችን እሱ ጋር ያለውን ባህል ባህል አለ በስልጠና የሚገኙትንም ጨምሮ እንደ አጠቃላይ አጠቃላይ በአንድነት ላይ አንድነትን ከሚሸራሽሩ ሀገሮች ራሳቸውን እንዲጠብቁና እንዲያስጠብቁ ለማድረግ ይረዳናል። የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምህረው ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ለአፈ ጉባኤዎች በፌዴራሊዝም ህብረ ብሔራዊ ፌዴራሊዝምና የመንግስታት ግንኙነት ላይ ግንዛቤ መፈጠሩ ማህበረሰቡን በቀላሉ ተደራሽ ለማድረግ እንደሚያስችል ተናግረዋል። ዋና ዳይሬክተሩ አያይዘውም በዲሞክራሲያዊ ስርዓት ትልቁ የስልጣን ባለቤት ምክር ቤቶች በመሆናቸው ህብረ ብሔራዊ ፌዴራሊዝምን ለማስተማር ሚናቸው ከፍተኛ መሆኑን ነው ያነሱት። ብዙ ስራ የምንሰራው ከምክር ቤቶች ጋር ነው። ምክር ቤቶች ደግሞ እንደምታውቀው በዲሞክራሲ ስርዓት ትልቁ የስልጣን ባለቤት ምክር ቤት ነው። ያው ህዝቡ የወከለው ምክር ቤቱ ነው በሱ በሱ ስም ማንኛውም ውሳኔ እንዲያስተላልፍለት እና የምክር ቤት አባላት በዚህ ዙሪያ የተሻለ ግንዛቤ ከያዙ፣ አንደኛ ማህበረሰቡ ጋር ሲሄዱ ማህበረሰቡ በዛ ዙሪያ የተሻለ እንትን ድሮ ይሰራሉ። ሁለተኛ የሚወስኑት ውሳኔ ሁሉም ከፌደራል ስርዓቱ አኳያ ያዩ መወሰን ይችላሉ። እና መሰረታዊ ነው። ምክር ቤቶች በጣም መሰረታዊ የሆነ ሚና አላቸው። በዚህ ዙሪያ የአማራ ክልል ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ፋንቱ ተስፋይ እንደ ሀገር ህብረ ብሔራዊ ፌዴራሊዝምን መከተላችን ካሉት ስርዓቶች ሁሉ ለሀገራችን ተጨባጭ ሁኔታ ተመራጭ በመሆኑ እንደሆነ አንስተዋል። ብዙ ሀገሮች ፌዴራሊዝም ስርዓትን ይከተላሉ። ለእኛ ሀገር ተጨባጭ ሊሆን የሚችለው ምንድን ነው የሚለው በተለይ የህብረ ብሔራዊ ፌዴራሊዝም አሁንም ከለውጥም በኋላ በጣም ተጠናክሮ እየቀጠለ ያለ ነው። እያጋጠሙ ያሉ ስብራቶችንም ልንቀርፍበት የምንችለው ስርዓት ነው። ስርዓቱ ግን ምንድን ነው የሚለው በግንዛቤ ደረጃ በተግባርም ደረጃ የሚታዩ ጉድለቶች አሉ። እነሱን አርሞ ለመሄድ ግንዛቤ የማስጨበጥ መመካከር፣ መነጋገር ግድ የሚል ስለሆነ ጭምር ክብርት ወይዘሮ ፋንቶ አያይዘውም የሚገጥሙንን ሀገራዊና ክልላዊ ፈተናዎች ለመሻገር ህብረ ብሔራዊ ፌዴራሊዝምን በተገቢው መንገድ መተግበር የፈተናው መውጫ መንገድ ነው ብለዋል። ራስን በራሴ የማስተዳደር የራስን ባህል ማዳበር፣ ቋንቋህን ማዳበር የራስን ማንነት ካከበርክ በኋላ ደግሞ የኢትዮጵያ አንድነትን ለማጠናከር አብሮነትን፣ መተማመን እንዲፈጠር ትልቅ ጉልበት የሚሰጥ ስርዓት ነው። ለሱ ግንዛቤ ማሳደግ አንድ ነገር ነው። ግን ወደ ተግባር እየተከተል ነው ኤክሰርሳይዝ እያደረግን የመጣ ነው። ስርአት፣ የነበሩበት ጉድለቶች አይቶ ይህን ስርአት ሲተካ ይህ ስርአት ደግሞ ብቸኛ እንከን የለሽ ነው የሚባል አይደለም። በአግባቡ በመርሆቹ መሰረት መንቀሳቀስ። በውይይት መድረኩ ከሁሉም የአማራ ክልል ወረዳና ከተማ አስተዳደር የተውጣጡ ከ250 በላይ አፈ ጉባኤዎች፣ የምክር ቤት አመራሮችና አባላት ተሳትፈዋል።